ፎቶ ላንሳ። ሳቅ ሳቅ። እስኪ ፎቶ ላንሳ። በ ደግሞ ደሞ እንዴ በ እንዴ እንዴ እንዴ በል እንዲህ እንዴ እንዴ ምን ተቀብተ ነው? ቆይ አንተ ምን ላይ የተቀበኸው ቅቤ ነው? ቅባት አህ ትወዳለህ? ማን ይቀባ? አንቺ ነሽ። ውሸት። እስቲ እንካ። ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እንግዲህ ዛሬ እንደምታዩት ቤት ነኝ፣ ቤት ውስጥ ነኝ። እንግዲህ እንደምታዩት ማለት ነው ግን ዛሬ ለእናንተ ማሳወቅ የፈለኩት ነገር አለ። እሱም ምንድን ነው? ይሄን ቤት ከአሁን በፊት መቼም ታውቁታላችሁ አይደለ? እኔ እና ጊዮን ተከራይተን የምንኖርበት ቤት ነበር እና እናቱ ሲመጡ ይሄን ቤት አልለቀቅ ነውም። ለምን እቃ ላወጣንም ነበረ፣ እቃ ላወጣንም። ያኛው ቤት ግን የእናቱ ነው። ገባችሁ አይደለ? የእናቱ ቤት ነው እዛ የነበረው ዩቲዩብ ምናምን ስንሰራ እዚህ አይመች ምናምን ስንል፣ የግን ቤተሰቦች ታውቃላችሁ ጥሩ ነገር አላቸውና እኔ አዲስ ቤት ምናምን ተከራይቼ እሰጣችኋለሁ ብለው አዲስ ሶፋ ገዙልን። አይታችሁታል፣ ያንን ጥቁሩን ሶፋ ምናምን። አንዳንድ ቀየኛም አለ እዛ የወሰድነው አለ። ቲቪ ምናምን እዛ ነበረ ምንኖረው ማለት ነው። እና አይታችሁታል ብዬ አስባለው ጊወን በእናቱ ዩቲዩብ እኔ ከፍቼ በሰጠኋቸው ዩቲዩብ እንትን ብሎ ይቅርታ ጠይቃት አለሁኝ ማየን ምናም ብሎ እንደነገራችሁ አይታችኋል ያን ቪዲዮ ና። ይቅርታ ግን ሙስሊም ቤተሰቦቼ አዛን እያለ ነው ቪዲዮ ስለሆነ ማቋረጥ አልቻልኩም። መቼ ሙዚቃ ሲሆን ነው አቋርጡ የሚባለው ወይስ ምንም ቢሆን ዝም ይባላል? እና ቤተሰቦቼ ምንላችሁ ነው፣ እኔ ነይዛ ይቅርታ ጠየቀኝ። ቪዲዮ ልንቀርጽላችሁ ነበረ አልተመቸም፣ ለቪዲዮ ለመቅረጽ አልተመቸም። ጓደኞቹን ላከ፣ ብዙ ሰዎችን ላከ፣ ይቅርታ ጠየቀኝ። ግን እኔ ይቅርታውን አልተቀበልኩም ማለት ትችላላችሁ። ምክንያቱም ወደዛ ቤት መመለስ አልፈለኩም። ግን ይሄኛው ቤት እቃው አልወጣም። ኦልሬዲ ኪራይ እየከፈልንበት ስለሆነ ሰዎቹ እዚህ የሉም ሌላ ቦታ ስለሆኑ ለእኛ እንደ ኃላፊነት ኪራይ በፈለግነው ሰዓት ትራንስፈር ስለምናደርግላቸው እዚህ ቢኖሩ ካልተጠቀማችሁ በውጡ ምናምን ሊሉ ሊሉ ይችላሉ እና ሌላ ሰፈር ናቸው ያሉት እዚሁ ኮምቦልቻ ሆኖ ግን ሌላ ሰፈር ናቸው ያሉት። እኛ እየከፈልንበት ስለነበር እቃው ስላልወጣ ከገጠር ስለተመለስኩ አይታችኋል። ከኢፍሬም ጋር ቪዲዮ እየሰራው ነበረ እና ኢፍሬም ጋር ነበረ ያለሁት። አሁን ግን ወደዛ ኪራይ እየተከፈለበት ወዳለው ቤት ነው ያለሁት። በእርግጥ እዚህ ቤት ሶፋ ብቻ ነው ያለው። ቤተሰቦቼ ሁሉ ዕቃ እንዳልኳችሁ ወጥቷል ማለት ነው እና ቤተሰቦቼ በቃ ይህ እዚህ ቤት የቤት ኪራይ እየከፈልክልኝ ልጀንዤ ልቆይ እናት እስከሚሄዱ ተባባልን ማለት ነው። እና በዛም ተስማምቷል። ካሁን በኋላ ማንም ቤት አልሄድም። እሱ ከእናቱ ጋር እዛው ቤት ነው፣ እኔ ደግሞ ኪራይን እየተከፈለልኝ እዚህ ቤት እቆያለሁ ማለት ነው። እቃ እንዳልኳችሁ ሶፋ ብቻ ነው ያለው። ሁሉን እቃ በፊት ሰላም ነን ብለን እናቱ ሲመጡ ወደ እናቱ አሉበት ቤት ፍሪጅም፣ ሁሉን ነገር አተ ልብስ ሳይቀረኝ ነው እዛ ቤት ወስደን የመለስ ነው እዛ ቤት ያስቀመጥ ነው። እና እና እናቱ እንግዲህ ቪዲዮ ላይ እንዳያችሁ ያችን ልጅ ወደዚህ ከመለስክ አንተ መቃብሬ ላይ አትቆምም ብለውታል። እና ቤተሰብ እኔ ግራ ገባኝ። ጊዩን አሁን እያለ ያለው እናቴን ወደ ሀገር ሸኛለሁ አንቺና እኔ ደግሞ እዛኛው ቤት ሁነን ከዚህ ቤት ያየተሻለ ነው እዛ ሁነን ቪዲዮአችንን እንሰራለን፣ ላይፋችንን እንቀጥላለን አለ። እኔ ደግሞ ቤተሰብ ግራ የገባኝ ነገር ቢኖር እናቱ እንደዛ ተቀይመው እናቱ እንደዛ እሷን አልፈልግም እያሉ ነገጧስ ብንታረቅ በምን አውቃለሁ፣ እናቱን አሁንም ድጋሚ የሚሉትን ቢሰማና ብንጣላ ተጣሉ ታረቁ ተጣሉ ታረቁ የሚለውም ለሰው ይደብራል ብዬ አልፈልግም ብያለሁ። እስካሁን ድረስ ጓደኞቹ እየደወሉ ልኝ ነው አተ ትልልቅ ሰዎች የነፍስ አባታችንን ስለላኩ ነው። እንደውም እዚህ የመጣሁት አለ በፊት በቁርባን ልንጋባ ስንል በእርግጥ ሶከኬ ታቃላችሁ ሮቢት ነው የተጋባ ነው። እኛ ግን አባታችን ያለው ኮምቦልቻ የቅድስት ድንግል ማርያም ቤተክርስቲያን አገልጋይ ናቸው። እሳቸውን ሲልክ ነው እንደውም እኔ ወደዚህ ቤት የመምጣት እንኳን እሺ ያልኩት ማለት ነው እንስ አባታችንን ስለላከ ነው እንጂ ጨራሽን ያልፈልግም ብዬ ነበር። ግን አሁን ጊዮን እያለ ያለው እንደውም በቃ እዛ ቤት እንሂድ፣ እናቴ ላባር ነው እናንት፣ በቃ ከበደ ቤተሰብ እንዴት ነው እናቱ ሚስትን አልፈልጋትም ብለው እናትና ልጅን አቆራርጬኔ ወደ ትዳሩ ብመለስ ምን ያህል ሰላም ይሰማኛል? እስኪ እናንተ በቃ ችግራ ብትስላለኝ እናንተ በኮሜንት አግዙ፣ ቤተሰቦች ማለት ፈጣሪ እኔን ይፈርድብኛል? እናትና ልጅ ከተጣሉም የራሳቸው ጉዳይ ይጣሉ ብዬ እሺ ብዬ ጊዮንን ይቅርታ ተቀብዬ ወደዛ ቤት ብመለስ ፈጣሪ እኔን ኃጢያት አያደርግብኝም። ታውቃላችሁ፣ እኔ በስደት እያለሁ አሁንም እግዚአብሔር ይመስገን ብዙ ጊዜ ፖስት ስለማላደርግ አይደለም እኔ ከእግዚአብሔር አርቅም። ምክንያቱም ከፈጣሪው ርቆ ማንም የትም አይደርስም፣ እንኳን እኔ ማንም ሰው ማለት ነው እና ስላችሁ እንኳን እኔ ማለቴ አሁን አንዳንድ ሰው አርቲስት ሆኖ ምናምን ሊርቁ ይችላሉ። እኔ ምንም ሳይኖር ሲጀመር ምንም ቢኖር ከእግዚአብሔር የሚበልጥ የለም እና በቃ ግራ የገባኝ ነገር እሱ ነው። እናንተ ምን ትሉኛላችሁ? እስኪ እስካሁን በሀዘኔም ስታዝኑ በደስታም ስትደሰቱ የነበራችሁ እህት ወንድሞቼ፣ ኮሜንት ላይ ኤልዱ እንዲህ እንዲህ ብታደርግ እኮ እንዲህ ነው ብላችሁ እስኪ አይላይደን አይዲያ ሽር ሲደረግ ካንዱ ካንዱ ሐሳብ ያንዱ ሐሳብ የተሻለ ስለሆነ እናንተ እስኪ እንደ ሀሳብ እንደዚህ አርገሽ እንደዚህ አርጊ በሉኝ እስኪ ቤተሰቦቼ። በቃ ጠፍቻለሁ። ቪዲዮ እንኳን ሶስት ቀን አራት ቀን ሆኖኛል። ግራ ገባኝ። በቃ በጣም ጭንቀት ላይ ነበርኩኝ። ወደዚህ ቤት ለመመለስ እንኳን ሁለት ቀን አስቤ ነው የመጣሁት። ዛሬ ነው የመጣሁት። ዛሬ አራት ሰዓት ምናምን አካባቢ ነው እዚህ የመጣሁት ማለት ነውና፣ በቃ ጊዮንን በር ላይ ሰላም አልኩት ምናምን ከዛኔ ወደዚህ መጣው ማለት ነው። እሱ እናቱ ጋር ነው። ኦሬዲ እኔ አልፈልግም፣ አንተ ጋር መቆየት አልፈልግም። እናትን መጀመሪያ አሳምን፣ እናትህ ጋር ይቅር ተባብላት። ችግር የለውም የአንተ ሕይወት ከሆነ ብለው ቢያንስ እንኳን ስልክ እንድትደዋወሉ እንኳን ይፍቀዱልህ። እንዴት ነው መቃብሬ ላይ አትቆምም፣ ያችን ልጅ ወደ ቤት ከመለስክ መቃብሬ ላይ አትቆምም ብለውህ እናትህ እንዴት ነው? እናት አባት ያልፈቀደው እናት አባት ያልመረቀው ትዳር ደግሞ ነገጧ ለልጆቻችንም ጥሩ አይደለም። በያሳብሶ ምን አልኩት? አንተ እኔን ይቅርታ እንዳልከ ሁሉ እናትም በምንም ለበቂ ስም ይሁን በካን በቃ በየትኛው በቃ በትልልቅ ሰዎች ይቅርታ እንዲያረጉልህና በቃ አንድነታችን እንዲፈቅዱ እሺ፣ ችግር የለውም እስካላሉ ድረስ እኔ እሳቸው ያዘጋጁ ቤት ይጃል ገባም ብያለሁ። ይሄ የኔ ሀሳብ ነው። እናንተ እስኪ አንዳንድ ነገር አይ ኤልዱዬ እንዲህ አድርጊ ይበሉኝ፣ ደግሞ ቤተሰብ ዩቱቤን እስከ መጨረሻ ቪዲዮ እያያችሁልኝ አይደለም፣ መሰል ቫይራል አይወጣልኝም። የነሱ መሳቂያ ልታረጉ ከነሱ ጋር ኮንሰራ በጣም ነበር የሚታየው። ኢፍሬም ራሱ ተከታታዮችሽ እያዩን አይደለም? እንደዛ ቫይራል አይወጣም ምናምን። እኔ እኮ ያገዝኩሽ መስሎኝ ነው ቪዲዮ ምናምን አለ። እንደውም በባለፈው ፕራንክ ባረኮት ደብሮታል። ከካሜራ ጀርባ ራሱ ስለደበረው ነው ዛሬ ብቻዬን የመጣሁት። እናም እዚህ ቤት እንዲመጣ አልፈለኩም። ኦረዲ ጊዮኒ ቅታ እየጠየቀች ስለሆነ ኤፍሬም ጋር ኖርማል ጓደኛሞች ምን ያው ሴት ነው፣ አንድ ኖርማል ጓደ እንደ ሴትና እንደ ሴት ጓደኛ እንደዛ ነው። ግን እነሱ የፍቅር ግንኙነት ያለን መስሏቸው ጓጋ ግጭ ብለው ነበር። እናትና ልጅ ግን እንደዛ አይደለም ነገሩ፣ ቤተሰቦቼ። እና ለዛሬ በቃ ይችን ምክር ላማከራችሁ ነው የመጣሁት እና ጠፋች ብላችሁ ደግሞ የምትጨንቋላችሁ አቃለሁ እንዴት እንደምታስቡልኝ እንዴት ኮሜንት ላይ በቃ እኔ እንጃ፣ እንደዚህ ጎኔው ናቸው አይዟሽ ያላችሁኛል። የሚሰማኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ውድድር ማድረጋቸው ቤተሰቦቼ፣ አሁንም ደግሞ ከጎኔ ሆኑና አበረታቱኝ። እወዳችኋለው። ሀሳብ ደግሞ ስጡኝ፣ ምን አገባም ብሎ የሚያልፍ እንዳይኖር እኛ ምን አገባን እንዴ? ይሄ እኮ የእናንተ ጉዳይ ነው፣ እኛ አይመለከተንም እንዳትሉኝ። እኔ እናንተን እንደ ቤተሰብ አካል ነው ማያችሁ፣ እንደ ጓደኞቼ ነው ማያችሁ። ምክንያቱም ከአመታት ከሁለት ከሶስት አመታት በፊት ጀምሮ እዚህ ዩቲዩብ ላይ የምትከታተሉኝ እህት ወንድሞቼ፣ በጣም ለእናንተ ትልቅ ፍቅር ትልቅ ክብር ስላለኝ የእናንተ የእናንተ አስተያየት ያስፈልገኛል። እወዳችኋለሁ። ዛሬ ያጠራ ያለች ቪዲዮ ነው ይዤላችሁ የመጣሁት እንግዲህ ሀሳብ፣ አስተያየት የተሰጠኝ፣ አመሰግናለሁ ቤተሰቦቼ።